የአንድ ሰው እውነተኛ ማንነት ምን ሊመስል እንደሚችል አስባችሁ ታውቃላችሁ? ከሚያሳየው ሳቅ፣ ከሚጠቀማቸው ቃላቶች እና ለዓለም ከሚያሳየው ምስል በስተጀርባ እውነተኛ ባህሪ በምቾት ውስጥ አይገለጽም። በችግር ወቅት፣ በግጭት ጊዜ የአንድ ሰው እውነተኛ ማንነት ይታያል። በመጀመሪያ እይታ ብዙ ጊዜ ሰዎችን የምንፈርደው በመልካቸው በውበታቸው ወይ ደግሞ ለአደባባይ በሚያሳዩት ባህሪ ነው ነገር ግን የአንድ ሰው እውነተኛ ባህሪው እውነተኛ ማንነቱ ህይወት ቀላል በሆነችበት ጊዜ ወይ ደግሞ ሰዎች በሚያዩበት ጊዜ አይደለም ጭምብል የሚገለጠው በማይመች ጊዜ ውስጥ ነው ይህ ቪዲዮ እንደ መስታወት በሚሰሩ አስር ድብቅ ማንነቶችን አስተሳሰቦችን የስሜታዊ ብስለቶችን እና ስነ ምግባራዊ ድንበሮችን የሚያጋልጥ ቁልፍ የህይወት ሁኔታዎች ላይ ያተኩራል። አንደኛው፣ ማንም ሰው በማይመለከትበት ጊዜ። ይህ የመጨረሻው የአቋም ፈተና ነው። ምንም አይነት ምስጋና ወይም ቅጣት በማይኖርበት ጊዜ ትክክለኛውን ነገር ያደርጋሉ። ሞራላቸው ውስጣዊ መሆኑን ወይንም ለእይታ ብቻ መሆኑን ትክክለኛው ማሳያ ሰው በማይመለከትበት ጊዜ የሚያደርጉት ድርጊት ነው። ሁለተኛው በጫና ስር ሲሆኑ፣ ውጥረት ጥሬ ማንነትን ያመጣል። ሰዎች ወይ የተዋቀሩ መሪዎች ይሆናሉ ወይም ምላሽ ሰጪና ራስ ወዳድ ይሆናሉ። ሁሉም ነገር የተበላሸ በሆነበት ጊዜ አንድ ሰው ደግ እና ትኩረት ሊሰጥ ይችል እንደሆነ ያጋልጣል። ሶስተኛው በግጭት ወይም ባለመግባባት ውስጥ፣ በግጭት ውስጥ ያለ ገጸ ባህሪ በሚያሳየው ድምፅ ማዳመጥ ችሎታ ወይም አንድ ሰው ጉዳዩን ለመፍታት ይሞክራል ወይስ ክርክሩን ለማሸነፍ ይፈልግ እንደሆነ ነው። እሱ መቻልን፣ መተሳሰብን ወይም ስሜታዊ ቁጥጥርን ያሳያል። አራተኛ፣ ከስኬት በኋላ አብዛኞቹ ሰዎች ሲሳካላቸው ይለወጣሉ። በፊት በነበራቸው ባህሪ ላይ ይቆያሉ ወይስ ይኮራሉ? አንድ ሰው ስልጣንን፣ ደረጃን፣ ወይም ሀብትን ካገኘ በኋላ ሌሎችን የሚይዝበት መንገድ የዋና እሴቶች ቀጥተኛ ነጸብራቆች ናቸው። አምስተኛ ከውድቀት በኋላ አንድ ሰው ለሽንፈቱ ምላሽ የሚሰጠው እንዴት ነው? ሌሎችን ይወቅሳል ወይስ ባለቤትነት ይሰማዋል ወደ ተሻለ ነገር ያድጋል ወይስ ይባስ ይፈራርሳል? እውነተኛ ገጸ ባህሪ ተጠያቂነት፣ ጽናት እና ከስህተቶች መማር ላይ ነው። ስድስተኛው ከተጋለጡ ሰዎች ጋር ሲገናኙ፣ ይህ በጣም ገላጭ ከሆኑት ሁኔታዎች ውስጥ አንዱ ነው። ሊጠቅሟቸው ለማይችሉ ሰዎች ደግ የሆኑ ሰዎች ለምሳሌ ለአስተናጋጆች፣ ጽዳት ሰራተኞች፣ ልጆች አዛውንቶች እውነተኛ ርህራሄ ያሳያሉ ወይንስ ያመናጭቃሉ? የውሸት ደግነት እዚህ ላይ ይጠፋል። ሰባተኛ ሲሰላችሁ ወይም ሳይሟላላቸው ሲቀር በስራ ፈትነት ጊዜ የሰዎች ቅድሚያ የሚሰጧቸው ነገሮች ይታያሉ። አዳዲስ ነገሮች ፈጠራን፣ ራስን ማሻሻልን ወይስ ድራማን ይፈጥራሉ? ወሬ ያወራሉ ወይንም አጥፌ የሆነ ትኩረትን ይፈልጋሉ። ስምንተኛ ፈተና ሲገጥማቸው፣ ፈተና ሲባል ገንዘብ፣ አቋራጭ መንገዶች፣ ማጭበርበር ከትልቅ የገጸ ባህሪ ፈተናዎች አንዱ ነው። ታማኝነት ማለት በቀላሉ ለማሸነፍ አይ ማለት ከእሴቶች ጋር ሲቃረን መሸሽ ማንም ሊያውቀው የማይችለው ነገር ቢሆንም ማለት ነው። ዘጠነኛ ሲናደዱ ቁጣ ስሜታዊ ብስለትን ያሳያል። ተረጋግተው ይቆያሉ ወይስ ይንጫጫሉ? ሌሎችን ይጎዳሉ ወይስ መፍትሄ ይፈልጋሉ? ሰዎች ንዴታቸውን በምን ዓይነት መንገድ እንደሚፈቱ አስተውለን መመልከት ይኖርብናል። ሰዎች ብዙውን ጊዜ ሲናደዱ በእውነት የሚያስቡትን ይናገራሉ። ስለዚህ በደንብ ማዳመጥ አለብን። አስረኛውና የመጨረሻው ከባድ ውሳኔዎችን ሲያደርጉ ከባድ ውሳኔዎች ሲባሉ ዋጋ የሚያስከፍሉ ውሳኔዎችን ማለት ነው። ለምሳሌ ምቾትን፣ ተወዳጅነትን፣ ገንዘብን ሁኔታዎችን የሚወስኑ ናቸው። በሚጎዳበት ጊዜ እንኳን ትክክለኛውን ነገር ማድረግ የጠንካራ ባህሪ ምልክት ነው። ይህ ለምን አስፈለገ ካልን እነዚህ አስር ሁኔታዎች ከገጽታ ደረጃ ባህሪያት የራቁ ናቸው። አንድ ሰው ማን እንደሆነ ለማየት የሚረዱ የባህሪ ራጅ ማለት እንችላለን። በጓደኝነት በግንኙነቶች ወይንም በአመራር ላይ ለሚጓዝ ማንኛውም ሰው ለእነዚህ ጊዜያት ትኩረት መስጠቱ የተሻለ እና በጥልቀት ሰዎች ላይ ፍርድ ለመስጠት ይረዳዋል።